ፍሪጅ መግዛት ከማሰባችሁ በፊት ቅድሚያ ማወቅ ያለባቸው ነገሮች ይኖራሉ። እንዲሁም ደግሞ የትኛው የፍሪጅ አይነት ቢገዛ በአሁኑ ሰዓት ቆንጆ ናቸው፣ ቢገዙ አሪፍ ናቸው የሚባሉ የፍሪጅ አይነቶችንም የምነግራችሁ ይሆናል። በተለይ ደግሞ በኦንላይን እቃዎችን እንደዚህ አዛችሁ የምታስገዙ እህት ወንድሞች፣ ደረሰኝ እንዲሁም ደግሞ የዋስትና ወረቀቶች አሉ፣ እነሱንም መቀበላችሁን መዘንጋት የለባችሁም ማለት ነው። ውድና የተከበራችሁ ተመልካቾች ይህን ቪዲዮ ብትመለከቱት ለተለይ ፍሪጅ ነገሮችን መግዛት ላሰባችሁ እጅግ በጣም ትጠቀሙበታላችሁ። ሰላም ሁሉ መልካም ነው። ሰላም ደት ናቸው አብደላህ ቤተሰቦች ሁሉ ነው ወይ ነው። እናንተም ባላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ የፍሪጅ ዋጋ የምነግራችሁ ይሆናል። ለአንዲት እህቴ የገዛሁት ፍሪጅ ነው ይህ የምትመለከቱት። እንግዲህ 350 ሊትር ነው ስካይ ላይፍ ነው በአሁኑ ሰዓት የፍሪጅ በሌትር ደረጃ እንዲሁም ደግሞ በደረጃ ስንት ብር እየተሸጡ ይገኛል፣ እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዲዮ ምልክቷን በመጫን ቤተሰብ ሆኑ፣ ላይክ፣ ሼር ማድረጋችሁን አትርሱ። የፍሪጅ ዋጋ እንግዲህ እየጨመረ ነው ያለው። አሁናዊ ዋጋዎችስ ምን ይመስላል? እንዲሁም ደግሞ ምን አይነት ፍሪጆች ቢገዙ በአሁኑ ሰዓት አሪፍ ናቸው የሚባሉትን ፍሪጆችም ጭምር የማስታወቃችሁ ነው የሚሆነው ውድ ተመልካቾች እንግዲህ የዛሬውን ዋጋ ነው የማስታወቃችሁ። ውድ ተመልካቾች ለአንድ ትህቴ 350 ሊትር ስካይ ላይፍ የሆነ ፍሪጅ ገዝችላታለሁ ማለት ነው። ዋጋ ውስጥ ስንት ነው? በስንት ብር ተገዛ? እያንዳንዱ ከዚህ ልጀምርና ብዙ የፍሪጅ አይነቶች አሉ። በሌትራቸው 350 ሊትር 450፣ 460፣ 225፣ 320፣ 360 እያንዳንዱ እስከ 450 ድረስ ያሉ የፍሪጅ ዋጋዎችን እነግራችኋለሁ ማለት ነው። ከዚህ ላይ በማየት እንግዲህ አቅማችሁ ባገናዝበው ልክ የፈለጋችሁትን መግዛት ትችላላችሁ ማለት ነው። ሌላው ነገር ምንድን ነው? በአሁኑ ሰዓት ብዙዎች በኦንላይን እንዲህ እቃዎችን ስታስገዙ የቲቪ እና የመሳሰሉ እንደ ፍሪጅ አይነት እቃዎችን ስትገዙ እስከ አምስት ዓመትና አስር ዓመት ድረስ የሚቆይ ዋስትና አላቸው። እነዚህ ዋስትና ወረቀቶች እቃዎችን ስታስደርሱ መቀበል ይኖርባቸዋል ማለት ነው። እንዲሁም ደግሞ ዋስትናው የሚያካትታቸው ነገሮች አሉ። እነዛንም ማወቅና በጥንቃቄ ወረቀቱንም መያዝ ይኖርባቸዋል። ቀጥታ እንግዲህ ወደ ዋጋዎቹ ስንሄድ ከ350 ሌትር በስካይ ላይቭ 44 ሽብር ነው አሁን ላይ እየተሸጠ የሚገኘው ምርታቸው የጃፓን ምርት ናቸው ማለት ነው ስካይ ላይቭ የጃፓን ምርት ናቸው በሌትር 350 ሌትር 44 ሽብር 450 ሌትር 50 ሽብር 460 ሌትር 55 ሽብር 225 ሌትር 37 ሽብር አሁን የጠቀስኩላችሁ በስካይ ላይቭ ሆነው የጃፓን ምርቶች ናቸው ሌላው ምንድን ነው ማለት ፍሪጆች የፓወር ሴቨሮች ናቸው። ያ ማለት መብራት ቢጠፋ ፍሪጅ ውስጥ ያለን እቃ ለ48 ሰዓት ያክል እንዳይበላሽ ማድረግ የሚችል ነው ማለት ነው። ስለዚህ አንዱ እንትናቸው ይሄ ነው። ሌላው ውድ ተመልካቾች፣ ኦርቢት የሚባል ፍሪጅ አለ። እሱ ደግሞ በሌትር 360 ሌትር 50 ሺብር እንዲሁም 450 ሌትር 65 ሺብር እየተሸጡ ይገኛሉ። አሁናዊ ዋጋቸው ማለት ነው። እንደ ፍሪጅ የትኛው ፍሪጆች በአሁኑ ሰዓት ቢገዙ አሪፍ ናቸው የሚለውን ስነግራቸው ኦርቢት እና ስካይ ላይቦች የጃፓን ምርቶች ናቸው። ሌላ ቦዝ፣ ቪክቶሪ እንዲሁም ኤስኤል ሮሌክስ ምናምን የሚባሉ ብዙ አይነቶች አሉ። እነሱ የጣሊያን ምርቶች ናቸው። ስለዚህ ከጣሊያን ጃፓን እጅግ በጣም የተሻሉ ናቸው። አሁን ላይ ማለት ነው። እነዚህን ብትገዙ እንደ ሀሳብ እሰጣችኋለሁ። ስካይ ላይቭና እንዲሁም ኦርቢትን ማለት ነው። እነዚህ አሪፍ ናቸው በአሁኑ ሰዓት እነህን ብትገዙ ቆንጆ ነው። ወደ ዋጋቸው ሌሎቹ የፍሪጅ አይነቶች ዋጋቸውን ትነግራችሁ ቦዝ 410 ሊትር 45 ሺ ብር ነው። ምርቱ የጣሊያን ምርት ነው። ሌላው ቪክቶሪ 410 ሊትር 45 ሺ ብር ነው። ይሄም ተመሳሳይ ናቸው ማለት ነው። ሌላው አኬራ የሚባላል 350 ሊትር 44 ሺ ብር፣ ይሄም ምርታቸው የጣሊያን ምርቶች ናቸው። 44 ሺ ብር የተሸጠ ይገኛል። ሌላው ኤሊጋንስ አለ 350 ሊትር 44 ሺህ ብር ነው። ይሄም የአሁኑ ዋጋቸው ማለት ነው። ሌላው ኤስኤል የሚባል አለ 350 ሊትር 44 ሺህ ብር፣ ሮሌክስ 350 ሊትር 44 ሺህ ብር ተመሳሳይ ናቸው። በሊትር ዋጋቸውም ይሄን ይመስላል። ምርታቸው ደግሞ የጣሊያን ምርቶች ናቸው ማለት ነው። ስለዚህ ከጣሊያን ይልቅ የጃፓን ምርቶችን እንደ ስካይ ላይቭ እና ኦርቢት ሌሎች ሊሆን ይችላሉ። እንግዲህ በየሰዓቱ ስማዎች እየተቀያየሩ ይመጣሉ። ነገር ግን ምርታቸው የጃፓን ምርት የሆኑት እነዚህ ሁለት እቃዎችን አሁን ላይ መግዛት ላሰባችሁ እነዚህን በትገዟቸውና በትጠቀሟቸው አሪፍ ናቸው ማለት ፈልጋለሁኝ። ያው እንግዲህ ለአንዲት እህቴ ነው የገዛሁት 350 ሊትር ለቤት በቂ ነው። በቃ ለመኖሪያ ቤት በጣም ምርጥ ነች። ከዚህም በታች ብታደርጉት እስከ 320 ሊትር ለቤት እስከ ሁለት ከሰባ ድረስ በቂ ነው፣ ለመኖሪያ ቤት ማለት ነው። እንደዚህ ለስራ ቦታ ምናምን ሊሆን ይችላል። ለነሱ ሲሆን ደግሞ እስከ አራት ከሃምሳ እስከዚህ እስከ አራት ስልሳ ድረስ ብትጠቀሟቸው አሪፍ ናቸው ማለት ነው። ምናልባት እንግዲህ ቤተሰብ ምናምን ከሆነ ደግሞ ለመኖሪያ ቤትም ይሆናሉ ማለት ነው። እስከ አራት ከስልሳ ሊትር ብትጠቀሙ አሁናዊ ዋጋዎች እንግዲህ የነገርኳችሁን ይመስላሉ። ሌላው መግቢያ ላይ እንደነገርኳችሁ እቃዎችን እንደዚህ ስትገዙ የዋስትና ወረቀቶች አሉ። ያ ማለት ይህ ፎቶ ላይ የምትመለከቱት የሚገዛበት ዋጋ ማለት ነው። ዋጋውም ይቀመጣል እንዲሁም ደግሞ የተገዛበት ቀን ይጻፋል። ለአምስት ዓመት ለአስር ዓመት እያለ የዋስትና ጊዜ አለው ማለት ነው። ይህ ለምሳሌ ለአምስት ዓመት ዋስትና አለው ማለት ነው። ውድ ተከበራችሁ ተመልካቾች እንግዲህ ግልጽ የሆንላችሁ ዘንድ አንድ ልድገምላችሁ ዋጋችሁንና ማዘዝ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ የትኛውን ቦታ ላይ ፍሪጅ ብቻ ሳይል ሌሎች እቃዎች የትኛውን ቦታ ላይ ገዝቼ የማደርስላችሁ ይሆናል ቤት እቃዎች እንዲሁም ፈርሻዎች ሊሆን ይችላሉ አልጋ ቡፌ ማሰራት ካሰባችሁ መጅሊሶች ምናምን ኮሜንት ላይ በሚቀመጠው ስልክ ቁጥር ብታናገሩኝ አሪፍ ነገሮችን አሰርቼ የማደርስላችሁ ነው የሚሆነው ስለዚህ ውድ ተመልካቾች 350 ሊትር በስካይ ላይቭ 44 ሺህ ብር የጃፓን ምርት ነው። ፓወር ሴቨሮች ናቸው። ለ48 ሰዓት መብራት ቢጠፋ ያ ነገር ሳይበላሽ ማስቀመጥ ይችላሉ። ይህ የምትመለከቱት ነው ማለት ነው። 350 ሊትር እንደምትመለከቱት እንግዲህ ይህንን ይመስላል። ውድ ተመልካቾች ውስጡ እንደምታዩት ነው። ስለዚህ ሌላው ስካይ ላይቭ ሆኖ 450 ሊትር 50 ሺ ብር ነው የተሸጠ የሚገኘው። ሌላው 460 አሁንም በስካይ ላይቭ 55 ሺ ብር ማለት ነው። ባለመስተዋት ነው ይሄ። ሌላው 225 ሊትር 37 ሺ ብር። አሁን የጠቀስኩላችሁ ሁሉም በስካይ ላይቭ ምርቶች ናቸው። ያ ማለት የጃፓን ምርቶች ናቸው እነዚህ ሌላው ኦርቢት ነው። ኦርቢት 325 ሊትር 45 ሺህ ብር፣ 360 ሊትር 50 ሺህ ብር እና 450 ሊትር 65 ሺህ ብር እየተሸጠ ይገኛል። የዛሬ ዋጋቸው ማለት ነው። እንግዲህ ዋጋዎች ከፍ ዝቅ ይላሉ። ሆነሳ ላይ ጨምር ይችላል፣ ሊቀንስ ይችላል። በዛሬው እለት ያለውን ዋጋ ነው የማስታወቃችሁ። ሌላው ቦዝ ነው፣ 410 ሊትር 45 ሺ ብር። እነዚህ የጣሊያን ምርቶች ናቸው። ከዚህ በኋላ የምነግራችሁ ቪክቶሪ 410 45 ሺ ብር፣ አኬራ 350 44 ሺ ብር፣ ኤሊጋንስ 350 ሊትር 44 ሺ ብር፣ ኤስኤል 350 ሊትር 44 ሺ፣ ሮሌክስ 350 ሊትር 44 ሺ ብር። ይህን ይመስላል እንግዲህ ዋጋቸው።